ሰላም ሰላም ጤና ይስጥልን። ክብራትና ክብሯን ታዳሚዎቻችን፣ እንደምን አላችሁ? ይህ ወግማር ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ እናደርሳለን። እስከ ቆይታችን ፍጻሜም አብራችሁን ልትቆዩ እንጋብዛለን። በለታዊው የወግማር መረጃችን አቃቢ ሕጎችን ጨምሮ ለሌሎች ሰራተኞች ከፍተኛ የተባለ የደሞዝ ጭማሪ መደረጉን፣ በደቡብ ኢትዮጵያ ክልል ጋሞዞን አርባ ምንጭ ዙሪያ በአሰቃቂ ሁኔታ ሕፃናት መገደላቸውን፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በኒኩለር ድርድር የማትስማማ ከሆነ በቦምብ ድምጥ ማጧን አጥፋታለሁ ማለታቸው፣ እንዲሁም ቀይ መስቀል በጋዛ ስምንት የህክምና ባለሙያዎች የመገደላቸው አስደንግጦኛል ማለቱን በዝርዝር እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉልን። አቃቢ ሕጎችን ጨምሮ ለሌሎች ሰራተኞች ከፍተኛ የተባለ የደሞዝ ጭማሪ መደረጉ ተገለጸ። የፍትህ ሚኒስቴር ከጥር 1 2017 ዓም ጀምሮ ታሳቢ የሚሆንና የሚከፈል የደሞዝ ጭማሪ አድርጓል። ለሰራተኞች የደሞዝና የጥቅማጥቅም ማሻሻ ማድረጉንም አስታውቋል። የማሻሻ የፍትህ ስርዓቱን ለማሻሻልና የህብረተሰቡ ተጠቃሚነት ለማሳደግ ያለመ ነው ተብሏል። በተለይም ለጠቅላይ አቃቢ ህግ፣ ምክትል ጠቅላይ አቃቢ ሕግ፣ ረዳት ጠቅላይ አቃቢ ሕግ፣ ምክትል ረዳት ጠቅላይ አቃቢ ህግና ምክትል ረዳት ጠቅላይ አቃቤ ህግ 35% የደሞዝ ውስጥ ጭማሪ 24000 ብር የመኖሪያ ቤት አበልና 11000 ብር የትራንስፖርት አበል ተደርጓል ተብሏል። በተጨማሪም ለከፍተኛ አቃቤ ህግና አቃቤ ህግ ደረጃ 1፣ 2 እና 3 የደሞዝ ጭማሪና የተለያዩ ጥቅማ ጥቅሞችም ተደርጓል። አሁን ላይ በሀገሪቱ ያለውን የደሞዝ ክፍያ በቂ አለመሆን ተከትሎ አቃቤ ህጎች በደሞዝ ማነስ ምክንያት በከፍተኛ መጠን እየለቀቁ ነበርም ተብሏል። የሰራተኛ ፍልሰቱንም ትንሽም ቢሆን ሊያስታግሱ ይችላልም ተብሏል። ከነበረው ደሞዝና ከፐብሊክ ሰርቪስ ሰራተኞች አንጻር ግን የተሻለ የደሞዝ ጭማሪ መሆኑ ተነግሯል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ ሁለት ሕፃናት በአሰቃቂ ሁኔታ መገደላቸው ተገለጸ። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙት ሕፃናቱን በቤት ውስጥ አስገብተው በመቆለፍ በሳት እንዲቃጠሉ በማድረግ ነው ተብሏል። በደቡብ ኢትዮጵያ ክልል ጋሞዞን አርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ ሁለት ሕፃናት በአሰቃቂ ሁኔታ መገደላቸውን የወረዳው የጸጥታ ኃላፊዎች ለዶቼ ቬሌ ገልጸዋል። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙት ሕፃናቱን በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ ነው ተብሏል። ሕይወታቸው ያለፈው የአንድ ቤተሰብ አባል የሆኑ የአራትና የሰባት ዓመት ዕድሜ ያላቸው ሕፃናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽፈት ቤት ኃላፊ ገልጸውልኛል ሲል ዶቼቬሌ ዘግቧል። በሕፃናቱ ላይ የፈጸሙት ጥቃት ዘግናኝ፣ ከሰብአዊነት ያፈነገጠና አረመኔያዊ ነው ያሉት አቶ ኮሜ ጥቃት አድራሾቹ በዛው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ ርምታ ከፍተው እንደነበረ ተገልጿል። በጥቃቱም በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛ ውድመት አድርሷል ተብሏል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል ጸጥታ አካላት በአካባቢው ተሰማርተው የድርጊቱን ፍጻሜዎች ለመያዝ ጥረት እየተደረገ እንደሚገኝም ተገልጿል። እስካሁን ድረስ ከዋነኛ የድርጊቱ ተጠርጣሪዎች መካከል አንዱ የተያዘ ሲሆን፣ ሌሎች ተጠርጣሪዎችን ለመያዝ እየተሰራ መሆኑን ኃላፊው ጠቅሰዋል ሲል የዘገበው ዲ ደብልዩ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በኒኩለር ድርድር የማትሰማማ ከሆነ በቦምብ ድምጥ ማጧን አጠፋታለሁ ማለታቸው ተነግረም በጉዳዩ ዙሪያ ስምምነት ላይ ካልደረሱ የቦምብ ጥቃት እፈጽማለሁ፣ ጥቃቱን ከዚህ በፊት አይተውት የማያውቁት ይሆናል ብሏል የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ፕሬዚዳንቱ ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሯ ላይ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይደርስባታል ሲሉ ተናግረዋል። ይህም በጥር ወር ስልጣን ከያዙ በኋላ ስለሚወስዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ እየሰጡበት ነው ተብሏል። ባለፈው እሁድ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴራን በኒኩለር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገውን ቀጥተኛ ድርድር ውድቅ እንዳደረገች በመግለጽ ኢራን ቀጥተኛ ምላሽ የሚያስፈልገውን ከዶናልድ ትራምፕ የመጣ ደብዳቤ ለጠቅላይ መሪ አሊ ካሜኔ መላኳን አስታውቋል። ይሁን እንጂ በተዘዋዋሪ ድርድር የማድረግ እድልን ግን ክፍት አድርጓል ተብሏል። ዶናልድ ትራምፕ ኢራን በቀጥታ ንግግሮች ላይ እንድትሳተፍ ለወራት በይፋ ግፊት ሲያደርጉ የነበረ ሲሆን ከዚህ ቀደም ቴህራን የውሳኔ ሐሳቧን ውድቅ ካደረገች በጣም መጥፎ ምላሽ እንደሚከተላት ፍንጭ ሰጥተው ነበረም። በመጀመሪያ የስልጣን ዘመናቸው የዓለም ሀያላንና ኢራን የጋራ አጠቃላይ የድርጊት መርሃ ግብር በመባል ከሚታወቀው የኒውክሌር ስምምነት ራሳቸውን በማግለል በቴህራን ላይ ከፍተኛ ማዕቀብ መጣላቸው ይታወሳል ሲል አናዶሉ ዘግቧል። ቢሊዮነሩ ኤለን መስክ ዊስኮንሲን በተባለችው ግዛት ለሚገኙ መራጮች የአንድ ሚሊዮን ዶላር ቼክ እየሰጡ መሆኑ ተነገረም። ኤለን መስክ ካለፈው ሳምንት ጀምሮ ነው የአንድ ሚሊዮን ዶላር ሽልማት መስጠት መጀመሩን ያስታውቀውም። በዊስኮንሲን እጅግ የሚጠበቀው የጠቅላይ ፍርድ ቤት ምርጫ ማክሰኞ ይካሄዳል። ዲሞክራቱ የዊስኮንሲ ጠቅላይ አቃቢ ሕግ ጆሽ ካውሽል ሽልማቱ ድምፅ ለማግኘት ሲባል ስጦታ መስጠት ክልክል ነው የሚለውን ሕግ የሚጥስ ነው በማለት ክስ አቅርበዋል። በምርጫው ምክንያት የግዛቱ ጠቅላይ ፍርድ ቤት ወደ ሪፐብሊካን ሊያዘነብል ይችላል። ይህ ደግሞ ለትራምፕና አስተዳደራቸው መልካም ዜና ነው። ትላንት በምርጫ ቅስቀሳ ወቅት ንግግር ሲያሰማ የነበረው ኤለን መስክ እኛ የምንፈልገው ዳኞች የዳኝነት ሥራ እንዲሰሩ ብቻ ነው ብሎ ለሁለት ሰዎች ለእያንዳንዳቸው የአንድ ሚሊዮን ዶላር ሽልማት አበርክቷል። ሽልማቱ የሚደርሳቸው ሰዎች አክቲቪስት የሆኑ ዳኞችን ለማስቆም የህዝብ ድምፅ ላይ ፊርማቸውን ያሳረፉ ሰዎች ናቸው ተብሏል። ካውል የኤለን መስክ ድርጊት ድምፅ ለመግዛት የሚደረግ ህጋዊ ያልሆነ ተግባር ነው ሲሉ ከሰዋል። የኤለን መስክ ጠበቃዎች ደግሞ ካውል የመስክን ፖለቲካዊ ንግግር ለማገድ ሙከራ እያደረጉ ነው፣ ይህ ደግሞ የህገ መንግስቱን የመጀመሪያውን አንቀጽ የሚጥስ ነው ሲሉ ተከራክረዋል። የኤለን መስክ ጠበቆች አክለው ስጦታው አክቲቪስት የሆኑ ዳኞችን ለማስቆም የሚደረግ እንቅስቃሴ ነው እንጂ ለዚህ ምረጡ አሊያም አትምረጡ የሚል አይደለም ብለዋል። ካሁል ሁለት ዝቅተኛ ደረጃ ላይ ያሉ ፍርድ ቤቶችን ለኤለን መስክ ማደላታቸውን ካወቁ በኋላ የግዛቷ ጠቅላይ ፍርድ ቤት ክሳቸውን እንዲሰማ ቢጠይቁም ጥያቄያቸው ተቀባይነት አላገኘም። ኤለን መስክና ፕሬዚዳንት ዶናልድ ትራምፕ ወጋ ጥባቂውን ዳኛ ብራይድ ሻይምልን በእጩነት አቅርበዋል። ተቀናቃኛቸው ደግሞ ሊብራሉ ዳኛ ሲዛን ክራውፎርድ ናቸው። የአንድ ግዛት የጠቅላይ ፍርድ ቤት ምርጫ እንዲህ መነጋገሪያ የሆነው ዶናልድ ትራምፕ ለሶስተኛ ጊዜ ለመመረጥ ራሳቸውን እያመቻቹ ስለሆነ ነው የሚሉ አስተያየቶች ይደመጣሉ። ኤለን መስክ ጣል ድረሳቸው ሰዎች በነፍስ ወከፍ አንድ ሚሊዮን ዶላር ከመስጠቱ በላይ ለወጋ ጥባቂ ዳኛ የምርጫ ቅስቀሳ ቡድን 14 ሚሊዮን ዶላር ድጋፍ አድርገዋል። ኤለን መስክ ለድምፅ ሰጪዎች የገንዘብ ሽልማት ሲያደርግ ይህ የመጀመሪያው አይደለም። ባለፈው ዓመት በጣም ወሳኝ በሚባሉ ግዛቶች ለሚገኙ መራጮች የህገ መንግስቱን የመጀመሪያውን አንቀጽ እንደሚደግፉ ፊርማ በማረጋገጣቸው በነብስ ወከፍ አንድ ሚሊዮን ዶላር መስጠቱ አይዘነጋም። ዘገባው የቢቢሲ ነው። ቀይ መስቀል በጋዛ ስምንት የህክምና ባለሙያዎቹ መገደላቸው አስደንግጦኛ ለለም። ዓለም አቀፉ የቀይ መስቀልና የቀይ ጨረቃ ማህበር በደቡባዊ ጋዛ ራፋ ሰባዊ አገልግሎት እየሰጡ የነበሩ ስምንት የፍልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች መገደላቸው እንዳስደነገጠው ገልጿል። የፍልስጤም ቀይ ጨረቃ ማኅበር ማህበር ሰራተኞች የተገደሉት የእስራኤል መከላከያ ኃይል በፈጸመው ጥቃት ነው ተብሏል። ዘጠኝ ሰዎችን ጭኖ የነበረው አምቡላንስ አልሃሺም በተባለ ስፍራ ከሳምንት በፊት ቀጥተኛ ተኩስ እንደተፈጸመበት ዓለም አቀፉ የቀይ መስቀል ማህበር ገልጿል። ሳምንት ያህል ወደ ስፍራው መድረስ በመከልከሉ አስክሬናቸው ከሳምንት በኋላ በትላንትና ዕለት መወሰዱ ተገልጿል። አንድ የሕክምና ባለሙያ አሁንም እንደጠፋ ተገልጿል። የፍልስጤም ቀይ ጨረቃ ማህበር ከሰራተኞቹ በተጨማሪ ስድስት የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅት ሰራተኛ አስክሬኖችም ተገኝቷል ብሏል። የፍልስጤም ቀይ ጨረቃ ማህበር እንዲሁም ሐማስ ለህክምና ባለሙያዎቹ ግድያ እስራኤልን ተጠያቂ አድርጓል። ዓለም አቀፉ ቀይ መስቀል ማህበር ስምንቱ የፍልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች አስክሬን ለመጨረሻ ጊዜ ወደ ታዩበት ራፋ አካባቢ እንደደረሰ ከተከለከለም በኋላ በሳምንቱ አስክሬናቸውን አግኝተናል ሲል በትላንትና ዕለት በመግለጫው አትቷል። ልቤ ተሰብሯል። እነዚህ ቆራጥ የአምቡላንስ ሠራተኞች የቆሰሩ ሰዎችን እያከሙ ነበር፣ የሰብዓዊ እርዳታ ሰጪዎች ነበሩ ሲሉ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበር ዋና ጸሐፊ ጃጋን ቻፓጊያን ተናግረዋል ሲል ቢቢሲ ዘግቧል። መለያቸው የሆነውን አርማቸውን ለብሰው ነበረም፣ አምቡላንሶቻቸው በግልጽ ምልክት ያለባቸው ናቸው ብለዋል። አክለው በጣም ውስብስብ በሆነ የጦርነት ቀጠናዎች እንኳን ህጎች አሉም ሰላማዊ ዜጎች እንዲሁም የሰብዓዊ እርዳታ ሰራተኞች ጥበቃ ሊደረግላቸው ይገባል። እነዚህም በዓለም አቀፉ የሰብዓዊ ህግ በግልጽ የተቀመጡ ናቸው። የጤና አገልግሎቶችም ሊጠበቁ ይገባል ብለዋል። የእስራኤል መከላከያ ስለ ዓለም አቀፉ ቀይ መስቀልና ቀይ ጨረቃ መግለጫ ምላሽ አልሰጠም። የእስራኤል ጦር በደቡባዊ ጋዛ አምቡላንሶች ላይ ባለፈው ሳምንት እሁድ መተኮሱን እንዳመነ አጃንስ ፍራንስ ፕሬስ ዘግቧል። አምቡላንሶቹ ላይም የተኮስኩትም አጠራጣሪ ተሽከርካሪዎች ሆነው ስለታዩ መሆኑንም ገልጿል። የእስራኤል ወታደሮች በሐማስ ተሽከርካሪዎች ላይ ተኩስ ከፍተው በርካታ የሐማስ ተሽከርካሪዎችን መከላከያው ተናግረዋል። ከጥቂት ደቂቃዎች በኋላም ተጨማሪ ተሽከርካሪዎች ወደ ወታደሮቹ አጠራጣሪ በሆነ ሁኔታ እየተጠጉ ነበረ። ወታደሮቹ ወደ አጠራጣሪዎቹ ተሽከርካሪዎች በመተኮስ በርካታ የሐማስና የኢስላሚክ ጅሃድ አሸባሪዎችን ገድለዋል ብለዋል። ሆኖም ከመጀመሪያው ምርመራ በኋላ እነዚህ አንዳንድ አጠራጣሪ ተሽከርካሪዎች አምቡላንስና የእሳት አደጋ መኪናዎች እንደሆኑ ተደርሶበታል ብለዋል። የሐማስ ከፍተኛ ባለስልጣን ባሲም ናይም ጥቃቱን አውግዘዋል። በዓለም አቀፉ ሰብዊ ሕግ መሠረት ጥበቃ ያላቸውን የነፍስ አድን ሠራተኞችን ኢላማ አድርጎ መግደል የጄኔቫ ስምምነቶች በግልጽ የጣሰ እንዲሁም የጦር ወንጀል ነውም ብለዋል። እስራኤል የመጀመሪያው የጋዛ ተኩስ አቁም ምዕራፍ መጠናቀቁን ተከትሎ ጥቃቱን ቀጥላለች። በባለፉት ሁለት ሳምንታት በማይሞሉ ቀናትም 900 ፍልስጤማውያን በእስራኤል ጥቃት መገደላቸውን በሐማስ የሚተዳደረው የጋዛ ጤና ሚኒስቴር ገልጿል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸውም ይታወሳል። እስራኤል ከተኩስ አቁሙ በፊት በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ ያመለክታል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል ሲል ቢቢሲ ዘግቧል።